ግን ሩታ እንዴት ነው የምታከብረው? አብርሽን። አብርሽ እኮ ከሌላ ሴት ጋር እየተዛዘለ ነው። አብርሽ እኮ ከሌላ ሴት ጋር እየተዛዘለ ነው። ከሌላ ሴት ጋር እየተዛዘለ ያለውን ሰው እንዴት ነው የምታፈቅረው? እንዴት ነው የምታከብረው? ትዳሩን የሚያከብር ትዳሩን የሚጠብቅ ለትዳሩ ክብር ያለው ትዳሩ የሚያከብር ሰው ከሌላ ሴት ጋር ለሰላምታ እንኳን ተሳቆ ነው ሰላም የሚለው ማለት ነው። እንኳን አይደለም አብሮ እየተዛዘለ ፎቶ ሊነሳ አብሮ እየተዛዘለ ቪዲዮ ሊቀርጽና ለሰላምታ እንኳን ተሳቆ ነው። ትዳሩን በደንብ የሚያከብር ስለትዳር ጥንቅቆ የሚያቅሰው የእውነት ከሌላ ሴት ጋር ሰላምታ ለመባባል እንኳን ተሳቆ ቆ ነው ሰላም የሚባባለው ማለት ነው። ነገር ግን አብርሽ እንደፈለገ እየተጃጃለ እንደፈለገ እየሆነ ሩታ አታከብረውም ሩታ አታፈቅረውም ማለት ምን ማለት ነው? እንዴት ነው የምታፈቅረው? እንዴት ነው የምታከብረው? ያከበረን ሰው ሲጀምር ነው የሚከበረው እንጂ ያላከበረን ሰው እንዴት ነው የምታከብረው? ማንኛውም ሰው እኮ ማንኛውም ሰው ሲያከብራችሁ ነው እንጂ ካላከበራችሁ፣ ዝቅ ካደርጋችሁ ዝቅ ነው የምታደርጉ፣ ከፍ ካደረጋችሁ ከፍ ታደርጉታላችሁ። እና ሩታን ዝቅ አድርጎ እያያት እንዴት ነው ከፍ አድርጋ እሷ የምታየው ታክብረው ታፍቅረው እያልን የምንለው ማለት ነው? እውነት እና ታውቃላችሁ፣ ይሄ አቤላ በመሀላቸው ገብቶ በቃ ያልሆነ እኔ ላንተ በቃ እኔ ላንተ ሆናለሁ እኔ እና ይህንን አብርሽን እኔ ላንተ ፈጣሪ ነኝ አለው ማለት ነው። እኔ እንደዛ አድርጋ እንዳትጎዳ ነው እንዳትበደል ነው። ቆይ አንድን ባለትዳር ወንድ የማይሆን ነገር ሌላ ሴት አፍቅር ከሌላ ሴት ጋር አሁን እያልክ ማለት ነው እንግዲህ በባለትዳር መካከል እንግዲህ በመሀል የሆነ ነገር ከገባ ሰይጣን ነው ሰይጣን ነው። ይህም አቤላ ልክ ሰይጣን ነው ታውቃላችሁ፣ ልክ ሰው ይመስላል ግን ሰይጣን ነው ማለት ነው። በሰው ህይወት ገብቶ ልክ የሰይጣን ስራ ነው የሚሰራው እንዳለ እንደው ልብ ብላችሁ የምታዩት ከሆነ ማለት ነው ቪዲዮአቸውን፣ እንዳለ የሰይጣን ስራ ነው የሚሰራው ሰይጣን ነው እንደዛ የሚያደርገው እንጂ ሰው እንደዛ አያደርግም። እና አንድ ባለትዳር ወንድን ሌላ ሴት ጋር አሁን የሌላ ሴት የሌላ ሴትን ፍቅር ተቀበል ሌላ ሴት ጋር እንደዚሁን ኩል ትዳር የልጅህ እናት አታከብርህም፣ የልጅህ እናት አታፈቅርህም እያለ ያልሆነ ያልሆነ ነገር እየነገረው ማለት ነው ወደማይሆን ቦታ እየገፋፋው ያለው። በጣም ይሄ አቤላ የተባለ ትልቅ ሰይጣን ነው። ይሄ ልጅ ደግሞ ይሄ አብርሃም የተባለው ልጅ ደግሞ ማለት ነው የእውነት ራሱን ዞር ብሎ ማያይ ከሆነ አቤላ ሰይጣን እንደሆነ ማያይ ከሆነ ትልቅ የማይሆን በቃ ምን ልበላችሁ የሆነ መጥፎ ህይወት ውስጥ ነው የሚገባው። ይሄ አብርሽ ማለት ነው። የእውነት በጣም ከባድ የሚያስጠላ ዝብርቅርቅ ያለ ህይወት ውስጥ ነው ይሄ አቤላ የሚያስገባው ማለት ነው። ይሄ ሰይጣኑ የሚያስገባው የሆነ በቃ የማይሆን ህይወት ውስጥ ነው። ስለዚህ ይሄ እንትና አብርሽ መንቃት አለበት። ካልነቃ ግን የራሱ ጉዳይ፣ የማይሆን ህይወት ውስጥ ገብቶ ሲሟቅቅ እናየዋለን ማለት ነው። እና እንግዲህ ታውቃላችሁ በቃ እንትና ይቺን ሄርሜላን መቀበል አለብህ። በቃ እንደዚህ ነው ሩታ አትወድህም እኮ በቃ የሚለው ሁል ጊዜ ማለት ነው ያው ስሟን አይጠራም እንጂ እሷ አንተ እኮ ተገፊ ነህ፣ አንተ እኮ እንዲዝነህ፣ አንተ እኮ እንደዝነህ አቤ ሲጀመር ማለት ነው ይሄ አብርሽ ማለት ነው የእውነት ሩታን የሚያከብራት ሩታን የሚወዳት የልጁን እናት የሚያከብር የሚወድ ቢሆን ነገርኳችሁ፣ እንኳን ከሌላ ሲጋ ሊተቃቀብ ሊተዛዘል ይቅርና ለሰላምታ ለራሱ ተሳቆ ነበር ሰላም የሚባባለው ማለት ነው። ግን ሩታን ስለማያከብራት ነው። የማያከብራትን ሰው ደግሞ ማን ምን ስለሆነ ነው እሱን የምታከብረው ሩታ ማለት ነው። እሱ ምን ስለሆነ ታከብረዋለች ወይስ ታፈቅረዋለች? እሱ ሳያፈቅራት እሱ ከሌላ ሲጋ እየተጃጀለ እሱ ሳያከብራት ከሌላ ሲጋ በላዋ ላይ እየተጃጀለ እሷ ልታከብረው ልታፈቅረው የምትችለው ማን ስለሆነ ነው? ሲጀመር መጀመሪያ እሱ መሰተር አለበት፣ አብርሽ መሰተር አለበት። እያደረገ ያለውን ድርጊት ማቆም አለበት። የሰው ልጅ ስህተት ይሰራል። እስከዛሬ የሰራው ነገር እንደ ስህተት ተቆጥሮ ከዚህም በኋላ ግን እያደረገ ያለውን ነገር ካቆመ ያደረገ ያለውን ነገር ካቆመ ሩታ ልታከብረው ልታፈቅረውም ትችላለች። ነገር ግን አያቆምም እሱ አያቆም። ሩታም እንደማያቆመ አውቃ ወሳኔውን ወሰናለች ከሱ ጋር ከዚህም ኋላ አንድ አብራ እንደማትሆን በቃ ምንም የሱ ነገር እንግዲህ። ትናንትና ታሟል ታሟል ሲባል ለራሱ በራተር ነበር ማለት ነው። ግን ሩታ ምን ያህል ተስፋ እንደቆረጠች ከውስጧ ምን ያህል በሱ ጉዳይ በቃ ምንም እንደማይመስላት ምንም አጋጠመው ምንም ምንም እንደማይመስላት በጣም ውስጧን አሳምነዋለች ማለት ነው፣ እንጂ ትናንትና እንደዛ ሆነ ሲባል እራሱ በራ ተር ነበረ፣ ብትወደው ብታፈቅረው ማለት ነው። ምክንያቱም እንዳይወደድ እንዳይፈቀር ያደረገው እራሱ ነው እራሱ ነው። የማይሆን ነገር፣ የማይሆን ቦታ፣ የማይሆን ቦታ እየተገኘ ማለት ነው። በዙሪያ ያሉት እንዳሉ ሰይጣን ትል፣ በየእድሜያቸው ተከታታይ ሰይጣን ናቸው ማለት ነው። እና በየዙሪያ ያሉትን ሰዎች፣ ሰይጣኖችን አጽዳ ሲባል አያጸዳም። ወይም ደግሞ ሰይጣኖችን ከመሃል አስወጣ ሲባል አያስወጣም። ስለዚህ የሆነ ነገር ቢሆንም ለሩታ ምንም አይመስላትም ማለት ነው። የምታውቀው ነገር የሆነ ነገር እንደሚሆን ስለምታውቀው ማለት ነው፣ ምንም አይመስላትም ማለት ነው። ለዛም ነው ትናንትና ራሱ አብራ ያልተገኘችው፣ እዛ ተኝቶም እንደዛ ሆኖ አብራ ያልተገኘችው ማለት ነው። ያቺ ዘጡ ዘጥና፣ እንግዲህ በኋላው በፊቱ ስትዞር የነበረው በትራሱ በእግሩ ማለት ነው እና የእውነት ላከበረ ሰው ነው መከበር ራሱ እንትን የሚለው እና ይሄ በቃ ይተዋት። ሩታን የእውነት ይተዋት። ስሟን አያጥፋ። ስሟን አያጥፋ። ይሄ እንደዚህ እንደዚህ ነው። እንደዚህ እንደዚህ ነው። ከፈለገ ይፈልግ። ሩታ አሁን አብሬሽን ትተዋለች። በቃ ከአብሬሽ ቆርጦላታል ማለት ነው። ስለዚህ አብሬሽን እንደፈለገ ያደርገው፣ ግን የሷን ስም አያንሳ። እንደዚህ ሆነ፣ እንደዚህ ተበድላ፣ እንደዚህ ሆነ፣ እንደዚህ ሆነል። የቱ ጋር ነው የተበደለው? አብሬሽ የቱ ጋር ነው የተበደለው? ተበዳዩዋ ተቀምጣ ተበድላል የሚባለው በዳዩ ነው። የእውነት ተበዳዩ እኮ ሩታ ናት። ግን ተበድላ እየተባለ ያለው አብርሽ ነው። አብርሽ ነው እንደውም ሩታን የበደላት በላዋ ላይ በላዋ ላይ ያደረገውን ድርጊት እና ሁላችሁም ታውቃላችሁ። እስካሁን ድረስ እየተደረገ ነው ድርጊቱ ደግሞ እና እንደዚህ ማድረጉ ለሩታ አይበድላትም፣ አይበድላትም። ስለዚህ ሰው የሆነ ሰው ግን አስቦ ማን በዳይ ማን ተበዳይ እንደሆነ ጠንቅቆ ያውቃል። ሰው ያልሆነ ሰይጣን፣ ሰይጣን ሹክ የሚለው ሰይጣን ጋር የሚግባባ ሰይጣን የሚያወራ ሰው ግን ጥሩ ጥሩ ነገር አይገባውም አይም መጥፎ መጥፎ ነገር ነው የሚያዩ፣ ማለት ነው። እና የእውነት እኔ እንዳቤላ እንዴ፣ እንደዚህ እንዳቤላ ሰይጣን እኔ የሰው ሰይጣን አይቻላቅም። እንዴት በሰው ህይወት ውስጥ እንደዚህ ግብት ሙሉ ለሙሉ እጁን አስገብቶ እንደዚህ የሚያቦካው? ቆይ ሄርሚን ላይ የተባለች ግለሰብ ምን አድርጋለታለች? ለሱ ምን እንዲናት? ለሱ ዘመዱናት ወይስ ደግሞ የከፈለችው የሆነ ጉቦ ነገር አለ? አብረሽን ተባብረን ወዴ ወደ ራሴ ካስገባልኝ የምሰጥ ነገር አለ ብላ ቀብድ የሰጠችው ነገር አለ ወይስ ምንድነው እንደዚህ አቤላ የተባለው ግለሰብ ሩታን ተበዳይዋን በዳይነት እያለ የሷን ስም እያጠፋ ያልሆነ ያልሆነ ነገር እንዲያደርግ ይህን ልጅ ወዳልሆነ ቦታ የሚመራው ማለት ነው። እንግዲህ ይሄ አብርሽ በጣም ወደማይሆን ቦታ እየተመራ ነው። ካንዴ ሁለቴ ፌንት አቅሎ ሐኪም ቤት እየገባ ነው። ታውቃላችሁ፣ እንደገባ ታውቃላችሁ። ከአራት ወር በፊት ፌንት አቅሎ ነበር። ትናንት ፌንት አቀለ እና በሽተኛ ሆኗል ማለት ይቻላል። በእነሱ የተነሳ በሽተኛ ሆኗል። ህመሙ ከባድ ከባድ እንደሆነ ማይተ መገመት አያቅተ ነው ማለት ነው በእነሱ የተነሳ ነው እንግዲህ በአቤላ የተነሳ ነገር ግን ልዩ አይነቃም ችግር የለውም ነገም ሊገሉትም ይችላሉ እና አቤላ ማለት ነው አይታወቅም ስለዚህ ልዩ ካልነቃ ሊገሉት ይችላሉ አብሪሽን ማለት ነው እና አቤላ ሰይጣን እንደዚህ ነው እንግዲህ ሁሌ አብሮት እያመከረው ከመጥፎ ነጥብ ነገር አንድ ቀን ብቻ የእውነት ማለት ነው ከባር ነው በጣም ከባር ነው በጣም ማለት ነው ግን እኔ ማለት መፈልገው ነው ሩታ በጣም ጠንካራ ሴት ናት። በጣም ሩታ በጣም ጠንካራ ብርቱ ሴት ናት። የእውነት ብርቱ ሴት ጠንካራ ሴት ባትሆን እነሱ የሚያደርጓትን ድርጊት ተቋቁማ አታልፈው ነበር። በዛ ላይ እርጉዝና በዛ ላይ አራስ ቤት ሆና እነሱ እያደረጉ ያሉትን ድርጊት የእውነት እያየች በዙሪያ አብለታቸው፣ አጠጥታቸው፣ አሳድጋቸው ሰብስክራይብ እንዲኖራቸው ተመልካች እንዲኖራቸው ርጉዝና ለራሱ በየቤታቸው እየዞረች ቪዲዮ ሰርታ አሳድጋቸው ታዋቂ አድርጋቸው። ነገር ግን ዛሬ ላይ የሷ ጥላቱ ነው፣ እሷ እንዲታዝን በምታየው ነገር ልቧ እንዲሰበር። እንግዲህ የፍቅር ጥያቄ እንደምታቀርብለት መጀመሪያ ሰብስባ ከነገረቻቸው በኋላ ነው። ከዛ ደግሞ ለዙ ላብሬሽ የተናገረችው እቺ ዝውጥ ማለት ነው። እነሱ ያንን ሁላ እያወቁ እየሰሙ ግን በቃ የእውነት ሩታማ በጣም ነው የበደሏት በጣም ነው ይበደሏት በጣም ነው የተበደለችው ነገር ግን ጠንካራ ስለሆነች ሁሉን ነገር ታልፈዋለችም አልፈዋለችም። እርጉዙና ከደረሰባት ነገር አሁን የሚደርስባት ነገር ከባድ አይሆንም ማለት ነው። ስለዚህ ሁሉንም ነገር በጥንካሬ እንደምታልፈው ተስፋ አድርጋለሁ። ግን ግን እዩነት ብተዋትን እንጃ ማለት ከዚህም በኋላ ከፈለገ ከየር መላጋ ይሁን ከፈለገ ከዝጡጽ፣ ከፈለገ ከከበደች፣ ከፈለገ ካስናቀች፣ ከፈለገ ሰው ጋ ይሁን አብርሽ የተባለው ግለሰብ ግን ሩታን የሩታን ስም ከማጥፋት ተቆጠቡ። አንተም አቤላ የተባልክ ሰይጣን የእውነት የሰይጣን ስራን ስራ። ነገር ግን ምክንያቱም እሩታ አሁን ሁሉም ነገር ስለገባት ሁሉም ነገር ስለተረዳች ከአብርሽ ምንም የምትፈልገው ነገር የለም። አብርሽንም ሆነ ከአብርሽም ምንም አይነት የምትፈልገው ነገር የለም። በጣም ተስፋ ቆርጣለች። በጣም በውሳኔዋ መቶ ፐርሰንት ተረጋ አረጋግጣለች አሚሯን ማለት ነው። ስለዚህ የእውነት በቃ ተዋት። የራሳችሁን የምታደርጉትን የሰይጣን ስራ እዛው ስሩ። እሷን ግን ተዋት። አራስ ቤት በሰላም ትውጣ፣ ደስ የሚል ጊዜዎችን ታሳልፍ። እየሄዳችሁ ምናምን እንደዚህ ነው አጨቅጭቋት ለየና ደሙ በየቪዲዮ የእሷን እንደዚህ እሷ ሷ አስከፍታለች፣ ሷ በድላለች እያላችሁ እሷ እንድትጠላ ስሟ እንዲጠላ ስሟ እንዲጠፋ አታድርጉ። የእውነት ጥሩ አይደለም፤ የሰውን ስም ማጥፋት እጅግ በጣም ከባድ ነው። ስለዚህ ከእንደዚህ አይነት ነገር ተቆጠቡ። እና ሩትዬ ደግሞ ጠንክራ እንደምታልፈው በጣም እርግጠኛ ነኝ። በጣም ማለት ነው። ምክንያቱም በጣም ጠንካራ ስለሆነች እርጉዙና ያሳለፈችው ነገር ሰላየሆኝ አሁን የምታሳልፈው ነገር በጣም እንደማይከብዳት ስለማቅ ማለት ነው። አሁን የምታየው ነገር ያኔ ያኔ ያየችው ነገር ካየችው ነገር እንደማይበልጥ ስለማቅ ማለት ነውና በጥንካሬ ሁሉንም እንደምትወጣው ተስፋ አደርጋለሁኝ ግን እንደው በጣም ነው የሚገርመው። የእውነት እኔ እንደው ምን አይነት አሚሮ እንግዲህ በቃ አላውቅም። እኔ በቃ በቃ ሰይጣን ነው ሰይጣን ነው። እኔ በቃ እኔ የእውነት አቤላ ምለው ይሄን አቤላ ብዬ ስሙን የምጀምረው ለራሱ ሰይጣን ስላችሁ አታውቁ። ያኔ ሰይጣን እንግዲህ ሰላም አታውቁ ነው እንጂ አቤላ ምለው እኔ ስሙን ለራሱ ሰይጣን እያልኩ ነው የምጠራው። ቪዲዮ ራሱ ዘራ የእውነት ሰይጣን ነው ሰይጣን ነው። የእውነት በጣም ትልቅ ሰይጣን ነው ከባዱ እንደዚህ የሰውን ህይወት በሰው በባልና መሀል ገብቶ እንግዲህ በቃ ጸብ እንዲፈጠር በቃ ባልና ሚስት አንድ ላይ ሲሆን ደስተኛ ስለሚሆን ሰይጣን ደግሞ ደስ የሚል ነገር ስለማይወድ በቃ አልহামዱሊላህ ወይም ደግሞ ፍጣሪ ይመስገን ምናምን ሲሉ ፍጣሪያቸውን ሲያመሰግኑ ስለማይወድ ምናምን ሰይጣን አንድ ላይ ሆኖ በማላቹ ገብቶ ይበጠብጣ ወይም ግጭት ይፈጥራል አብያም አቤላም ያለው ይህንን ነው ማለት ነው ስለዚህ ከባር ሰይጣን ነው ለማለት ምንም አያሳቅቅም። ምንም አይገርምም። አቤላ ከባድ ሰይጣን ነው ለማለት ማለት ነው። ብቻ ያማላ የማለ ሩትዬ፣ ጥንካሬውን ይስጠሽ። ጀግና ጠንካራ የልጅሽ እናት እንደምትሆኝም ተስፋ አድርጋለሁኝ። አሁንም ጠንከይ፣ በሐሳብሽ ጽኒ ነው የምለው እኔ አሁን ማለት ነው። የእውነት በሐሳብሽ ጽኒ አብረሽ ምንም ምንም አይመለስም፣ አይስተካከልም። ስለዚህ በሐሳብሽ ጠንተሽ ጠንክረሽ በቃ የራስሽን ህይወት ኖሪ ነው ምለውኔ ማለት ነው።